ሰላም ጤና ይስጥልኝ። ዛሬ በተለየ ሁኔታ ነው የመጣሁባችሁ ውዶቼ። እንደሚታወቀው እንግዲህ የሙስሊም ውሳዞች ሙስሊሙ ማህበረሰብ እውነተኛውን አምላክ እውነተኛውን ሃይማኖት እንዳያውቅ ያደረጉበት መንገድ ምንድነው? እሱ መጽሐፍ ቅዱስ ላይ እለት እለት በመዋሸት ትርጓሜ ሳያቀርቡ በራሳቸው እየተረጎሙ እያጭበረበሩ እዛው እንዲቆዩ ህዝቡን አድርገውት ነበረ። ነገር ግን አሁን እውነትን መግለጥ በመቻላችን እንዲሁም ደግሞ እስልምና የተሳሳት አስተምሮ መሆኑን ለተከታዮቻቸው በማሳወቃችን ህዝቡ ግራ ተጋብቶ ነው ያለው። እኚህ ግራ የተጋቡ ልክ ጎጆዋ እንደፈረሰባት ወፍ በአየር ላይ ዘመብራ እየበረረች እንዳለች የሙስሊም እህት ወንድሞቻችን አሁን በጣም ተጨንቀው ማረፊያ አጥተው እየበረሩ ነው ያሉት። ለነኚህ ነፍሳቶች ጸሎት ልናደርግላቸውና ወደ እውነተኛው መንገድ፣ ወደ እውነተኛው ህይወት፣ ወደ እውነተኛው ሃይማኖት እንዲመጡ ጸሎት እናደርጋለን እና ሁላችሁም ወገኖቻችን ጸሎት እንድታደርጉ ላሳስባችሁ ወዳለሁ። ልባቸው ምን ያህል እንደተሰበረ፣ ምን ያህል እንደተጎዱ፣ ምን ያህል እንዳዘኑ እንዲሁም ደግሞ ስለ ሃይማኖታቸው ምንም እንደማያውቁ ከራሳቸው አንደበት እንወስሙት። አብዛኛው ወጣት እንደው የሚያነሱት በምንድነው መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስ እና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጥ ነው። ሀይቀተን ወጣት አሽካሳ አንከተል ዲን ሊሆነን የሚችለው ዕልም ሊሆነን የሚችለው ኡለማ ስር ቁጭ ብሎ በመማር ነው። አቂዳችንን መንሃጃችንን ጠንክረን እንወቅ። አለበለዚያ ግን አንዱ ሲገፋ አንዱ ሲሄድ በዛ ይህን ሀይቀተን መጥመማችን ነው። እና ሀይቀተን የተውሂድ ጉዳይ ይህን ያክል ወርዷል እስከ ማለት ደረጃ ማለት ነው። ተውሂድ ገብቶኛል፣ ስለ ሼኹል ኢስላም እምነትም እያናገራለሁ የሚለው አካል ነው። እንግዲህ አንተ ውሃ ብይ ነህ፣ አንተ ጭቃ ብይ ነህ፣ አንተ እንትን ብለህ መቧቀስ ነው የምትፈልገው እንጂ ከዛሬ ጀምረህ ነው የምልህ ይሄ የአቂዳን ችግር። እስቲ የትኛው ነው ትክክለኛው ብለህ ሂደህ ኪታብ ይዛ ትቀራም። እኔ ወላ ከራሴም ጀምሮ ነው የምናገረው ይሄ ሀቅ የሆነ ነገር ነው፣ ልንቀበል ይገባል። አንተ ንተ ያል እንደዚህ እስከሆነ ድረስ የዲናችን እንትን ሁኔታ ዝቅ እያለ የሚሄደው፣ ግን አንተ ከራስህ ነው የሚጀምረው። ይህን ለውጥ እንደዚህ አይነት ነገርን እንደዚህ አይነት አስተሳሰብን ልትቀርፍ የምትችለው ከራስህ ነው የሚጀምረው። ከራስህ ትክክለኛ ሆነ አቂዳን በመማር ብ በመማር ነው በማወቅ ነው እንጂ እንደዚህ ስለተከራከርክ እንደዚህ ስለሆንክ አይደለም። አንዳንዱ በኮሜንት ደህና አድርጎ ስላወራህ በቃ በቃ የልቡ የሚያደርስ እንንጃ ብቻ፣ ወላሂ አላህ እንደ ቀልብ ይስጠን። እንደው ወላሂ ይህኛው አርሽ ላይ ነው ካለ ከዲነል እስላም ይወጣል ይላል። ይህኛው ደግሞ ረቢል አርሽ እስተዋ አርሽ ላይ ነው ያለ ይላል። ይህኛው ደግሞ ያለ ቦታ ቢላም መካን ነው ያለ ይላል። አረ የትኛውን ነው የምከተለው ነኝ? የትኛውን ልከተለ ነ እንደ ለምንድን የምታወዛ ግቡ? ለምን አንዳትሆኑም እናንተ ለራሳችኋል ተግባባችሁ። እኛ እንደትኛ የትኛውን እንከተል? የትኛው ይግባል? አንደኛው ሰማይ ላይ ነው ይላል። አንደኛው ያለ ቦታ ነው የሚኖረው ነው ይላል። አንደኛው በቦታ አለ ይላል። አንደኛው ሰማይ ላይ ነው፣ አንደኛው ሰማይ ላይ ነው ያለው ካለ ካፍሯል። የትኛው ነው እኛ ይዘን የምንሄደው ነው? አሁን እኮ ጥያቄ የትኛው ነው ይዘን የምንሄደው? እኔ እኔ ግራ ገብቶኛል። እኔ ግራ ገብቶኛል። ዝም ብዬ ብቻ በቀን አምስት ጊዜ ጸሎት እያደረግኩኝ ከእዛ በቀን አምስት እየሰገርኩኝ መኖር ብቻ። አርሺስታዋ አርሺላ አለም ቢላ መካን አላ መካን እኔ አያገባኝም በቃ ዝም ብዬ መኖር ብቻ ነው። ከአሁን በኋላ ግራ ገብቶኛል። ሁሉም አወዛጋቢ ነው። መልካም እንደሰማችሁት ነው እንግዲህ እንደሰማችኋቸው ሁሉም እያሉ አሉት የመጀመሪያ ውሳዞችም ሲሉ እንደሰማችሁት፣ አሁን ላይ ወጣቱ እያደረገ ያለው ብጣሽ መጽሐፍ ቅዱስ ጥቅስ ጠቅሶ ለመከራከር ይሞክራሉ እንጂ ምንም እውቀት የላቸውም። ስለ ራሳቸውም አያውቁም። እኛም የተቸገርነው ይሄን ነው። የእኛም መጽሐፍ ቅዱስ ሲያነቡ በስርዓት አንብበው ከፍና ዝቅ ብለው አውዱን ተረድተው ሳይሆን ብጣሽ ጥቅስ የተሰጠቻቸውን እዘው ነው። ትርጓሜውንም አያዩም። እንደገናም ደግሞ የተለያዩ አባቶችን አስተምህሮ ትርጓሜ ከዛ ጋር የተያያዘ አያዩም። እንግዲህ ብጣሽ ጥቅስ ዘው ነው የሚንቀሳቀሱት። የራሳቸውንም ደግሞ አያውቁም። የራሳቸውን ባለማወቃቸው እኛ ስናስረዳቸው እየተወዛገቡ እንዲሁ ቀን አምስት ጊዜ ከመስገድ ውጭ በቀን እንዲሁ በቀን ውስጥ አምስት ጊዜ ከመስገድ ውጭ ምንም እንደማያውቁ ከራሳቸው እንደበስ ሲናገሩ ሰምታችኋል። እና እነህ ፍጡራን እነህ ሰዎች የእግዚአብሔር መንግሥት እንዲወርሱ ጸሎት አድርጉላቸው፣ ጋነም እንዲገቡ ስለማንፈልግ ማለት ነው። በጣም ተጨንቀዋል። እንደተጨነቁ እየተረዳን ስለሆነ እለት ዕለት የሚደርሱ መረጃዎችም ስላሉ ብዙ ነፍሳት እየዳኑ ነው። እነህም ደግሞ ይድኑ ዘንድ ልባቸውን እንዳያደነድኑ እግዚአብሔር በምዕረቱ እንዲጎበኛቸው እንዲያስባቸው ጸሎት አድርጉላቸው ያሳዝናሉና።